አንቺ ደግሞ ቤተሰቦችሽን አገኘሽ፣ ምናምን ተብሏል ነበር። አየሽ፣ ወፍዘራሽ አይደለም፣ ቤተሰብ ያለ ልጅ ነው። አንቺማ አብረሽ ነው የመጣሽ። ታደራሽ ታችሁ ነው የመጣችሁት። ቆይ፣ በምን ፈልጋችሁ ነው የመጣችሁት? ይኸውልሽ፣ ብሩክ ሲመጣ ያንን ወረቀት ስጪ። ለማን? ለብሩክ ነው። ለመድብን እሷ ይመለከተኝ የምን ወረቀት ነው? በዘር የተዋረሰ ማህይምነት ስላለብሽ፣ ድንጋርሽ ብሩክ ቤት ነው አልሸጠው። ስለዚህ ይግባኝ ጠይቂያለሁ። ምንድነው የሚገባሽ? ቤቱ እንዳልተሸጠ ነገርሻቸው? አዎ። ምን ነው መናገር አልነበረብኝ? ምንድነው የሚሻለኝ? አንቺ ምን አይነት ማህይ ቢሆን ሰው ነሽ! ምን ያህል በደደቢ ነው ግን ኢትዮጵያ ላይ እንደዚህ ምታረጊ? ይሄ ሥራሽማ ያስገድልሻል። ሌባ ሲሰርቅ ይስማማል ሲከፋፈል ደግሞ ይጣላል እንዲሉ ዛሬ ላይ ዝናና መሀሌት እጅግ በጣም አስቸጋሪ ነገር፣ አጣብቂኝ የሆነ ነገር ከፊት ለፊታቸው ገጥሟቸዋል። ምክንያቱም መሀሌት አፏን ባለመቋጠሯና ተናገሬ ያትናገሬ የተባለቸውን ባለመምረጧ ዛሬ ላይ ለዝና ትልቅ እንቅፋት ከፊት ለፊት ጥላለች። ሰላም፣ ጤና ይስጥልን። አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትትና ጠይቃለሁ። ታዲያ ምሳሌ ድራማን ክፍል ሰባ ሶስት ይላችሁ ቀርብ ያለው ተከታተሉ ግን ዘንድ ጋበዝኳችሁ። ባለፈው ክፍል እንደምታስታውሱት ዝና ጉራውን እየነፋ ሞገስን ካልደበደብኩት እያለ ነበር ድራማ ተቋረጠ። ዛሬስ ምን ተፈጥሮ ይሆን? ታዲያ ዝና የሁል ጊዜ ተግባሩ የሆነችውን ያችኑ ጉራውን ዛሬም እንደተለመደው ጉራውን እየነፋ ወደ ነሱ ይጠጋል። ነገር ግን እባክህ ተረጋጋ እያለም ቢያናግረውም በፍጹም ሊያናገረው ግን ፈቃደኛ አይደለም። እንደውም ይባስ ብሎ ጭራሽ መጎረሩን ተያይዞታል። ታዲያ መድብልን በወንድነት ቋንቋ እንደ ወንዶቹ እንነጋገር ብሎ ሊያናግረው ቢፈልግም መድብልን ጭራሽ እንደ ወንድም አልቆጠረውም። ታገኛለህ ግን እኔ የብሩክ ወንድምነኝ ይለዋል። አንተ የብሩክ ወንድምነህ ሲለውም ይጠይቀዋል። አዎ የብሩክ ወንድምነኝ ነገር ግን ሞገስ ካጠፋ ቁጭ ብለን እንደሰው እንነጋገር ያለ በለዚያ የምትፈልገው ነገር ምንድን ነው? ይለዋል። ታዲያ ዝናም ሁሉ ጊዜ መደባደብንና ጸብን የሚናፍቅ ሰው ነውና ወደ ጸቡ እንዲያመራ ወደ ፀቡ እየገፋፋው ነው። መድብል ግን እባክን ታገስ ሌላውን በፍጹም ፈቃደኛ ሊሆን አልቻለም። ታዲያ ሞገስን ቀረብ ብሎ ጉሮሮን ሊያንቅ ሲፈልግ ዝናን ወሽዶ በአንድ ጥምብራው ይደፋዋል። ታዲያ በጥምብራው ሲደፋው እንደ ዶሮ ጭምርር ብሎ እግሩ ወደ ላይ ግባዶ ወደታች ይሆናል። ይህን የነበር ጉራ ደናሰንብት ብሎ የተሰናበተው የሚመስለው ታዲያ ልጅ በእናቱ ጀርባ ተጠልሎ ጓደኞቹ ሲመቱት የታባታችሁ እንደሚለው ሁሉ ሞገስም ዛሬ በመድበል ጀርባ ተጠግቶም የታባክ እያለ ዝናን ለመማታተም ሲቃጣው ነበር። ትናንትና ግን ከሩቅ ሲያዩ ሲንበጫበጭ የነበረው ዛሬ ላይ መድበልን ከጉያው አድርጎ ታዲያ በመድበል ተጠልሎ ልክ እናቶቻችን ድሮ ላይ ከልጆች ጋር ተጣልተን ስንመጣ ከልጆች ለመራቅ ብለን ከእናታችን ጀርባ ሆነን ልጆቹን የምንሳደበውን እንደዛ አይነት ኬዝ ነበር ሞገስ ጋሜ ታየው። ታዲያ መድበልም በል ሂድ እያለ ገፋው። ሂድ በቃ ይለዋል። ከዚህ በኋላ እባክንት ሆና ትድረስብን፣ ሉላን በፍጹም አታገኛትም እያለም ደጋግሞ ለዝና ይነግረዋል። ታዲያ ዝናን በድጋሚ መድበል ከዛው ካለበት ላይ ድጋሚ ሊመታው ፈልጎም ነበር። ነገር ግን አንተ አስቆናኝ አሳዛኝ ብሎ ጥሎትም ይሄዳል። በሌላ በኩል ቅድስት ፍቅሯን እንኳን በደንብ ሳትገልጽለት ታጠገቧ ያጣችውን ብሩክ ዛሬ መናፈቅ ጀምራለች። ከክላሱ ገብታም ክላሱንና የእሱን ጃኬትን አቅፋ ይዛ ቆይ ግን የት ነው ያለው? አይ ጋሼ ምን አለበት አንድ ጊዜ እንኳን ከንፈሬን እንድትስመኝ። አንተ እኮ ስለፈራህኝ ነው። ነገር ግን እኔ እኮ ደግሞ ሴትነቴን ክብሬን ልጠብቅ ብዬ ነው ሽማግሌ ላክ ያልኩት። ለዚህ ይሁን ተቀይሞኝ የጠፋው? አይ በፍፁም እንደዛማ ሊሆን አይችልም እያለች ከራሷ ጋራ ለዴቀቃዎች ስታወራ ቆየች። ተነስታን ቤቱን ማጸጻደት ተጀመረ። ቤቱን አፀዳታ ስትጨርስም ወደ ውጭ ወጣ። ከነዳጣ እና ከምሳሌ ጋር ምግብ መብላት ጀመሩ። ታዲያ ምግብ መብላት በጀመሩበት ወቅት ነበረ። ሴት ሴት መስለሻል፣ ዛሬ ደግሞ አሪፍ ለብሰሻል እያለች ዳጣን ስትላት የነበረችው ዳጣም አውልቀዋለው፣ እንደዚህ አትበሉኝ፣ እኔ ያለበለዚያ አውልቄ የሌላ ሰው ልብስ ለብሳለው ትላለች። ምሳሌም የማንን ልብስ ልትለብሽ ፈለግሽ ስትላት፣ የብሩኬን ልብስ ለብሳለው ትላታለች። ታዲያ እየሳቁባትም ትንሽ ፈገግ ብለው ከቆዩ በኋላ በቃ ከዚህ በኋላ ምንም አንልሽም ይሏታል። በተንኮል እንጂ ሰርተሻይ ለፍልሽ የተባለችው መሀሌት ዛሬም ደግሞ ተንኮል፣ ሌላ አዲስ ተንኮል ጠንስሳለች። ታዲያ ተንኮሏን የምትተባበራትን እህቷን ፍራታን በይ አሁን ለዚህ ተንኮል ተባበሪኝ ትላታለች። ታዲያ ኤፍራታም ሆዷንና ገንዘብ ትወዳለች እና ጋብዥኝ ትላታለች። እሺ እጋብዝሻለሁ ግን አብረሽኝ ከሄድሽ ነው እኮ። የት እንሄድ ብላም ስትጠይቃት፣ ብሩክ ጋር እንሄድ እኮ። ለምን ሲባል ቤቱን እንዳትሸጠውና ማመልከቻ ላስገባ ትላታለች። ግን በምን እርግጠኛ ሆንሽ? ዝና ስለነገረሽ ብቻ ነው ትላታለች። አዎ ዝና ስለነገረኝ ነው። እሱን ሰውዬ ግን በደንብ ማታምኘው ጥሩ ነው። ታዲያ እንዲህም እያለቻትን፣ በውስጧ የሆነ ጥርጣሬ ያድርባታል። ይህ ሰውየ ግን ስራው ምንድን ነው ብላ ይፍራታ እህቷን ትጠይቃታለች። እህቷ ግን ሳር እንዳየ ከብት በገደሉን ሳይሆን ሳሩን ብቻ አይቶ የሚራመድ ከብት ናት እና ዛሬም ቢሆን ዝናን ዝምብላ ከፊት ለፊት ነው እንጂ ከበስተጀርባ የሚሰራውን ስራ አልተመለከተችም። እህቷ ይህንን ነገር ስላስተዋለች ምን እንደሚሰራ ግን ታውቂያለሽ? ትላታለች። አረ፣ በፍፁም እኔ እማቀው ነገር የለኝም ትላታለች። እኮ ግን ይሄ ሰው እኮ ከጀርባው ሌላ ነገር ሊሰራም ይችላል። አንቺ እፈልገዋለሁ ትያለሽ ግን እንዴት ብለሽ ወንጀል ቢሆንስ? ትላታለች። እኔ ምን ቸገረኝ፣ ለእለቱ ይመቸኝ እንጂ። በቃ ይሄ ጊዜ አጭር ነው ትላታለች። ራስ ወደዳጅ ራስ ወዳድ የሆነችው መሀሌት ዛሬም የምታስበው ስለ ዛሬ እንጂ ስለ ነገ አርቃ አታስብም። ስለ ሆዷ እንጂ ስለሌላ ሰው መበደል በፍጹም ምንም መስሎ አይታያትም። ታዲያ ኤፍራታን በሀሳቧ ተስማምታ ግብዣ ሳይሆን የምፈልገው ብር ነው የምፈልገው ትላታለች። እሺ ችግር የለም ሰጥሻለው፣ ነይን ሂጅ ብለው አብረው ተነስተው ወደ እነ ብሩክ ቤት ያመራሉ። እነ ብሩክ ጋ ቤት ደርሰውም በሩን በኃይል ያንኳኩታል። ታዲያ ዳጣ ነበረች በር የከፈተችው። ምን ተፈለግሽ? ምንድነሽ? ትላታለች። ምንም አልፈለግሁም የት የታባታችሁ እያለች ወዲያና ወዴት መቅነዝነዟን ትጀምራለች። ይሄን ወረቀት ለብሩክ ሲመጣ ስጭው ትላታለች። ይሄ ምንድን ነው? ብላም ቅዱስ ትጠይቃለች። ይውልሽ አንዳንድ ጊዜ ሰራተኛ መሆንሽን አትርሽ እንጂ ውልሽ ሁሉንም ነገር እኮ ላንቺ ሊነግርሽ አይችልም። ቤቱን እንዳልሸጠው ነው የምነግርሽ። ስለዚህ ቤቱንም ይግባኝ ልጠይቅ ነው የመጣውትኝ ትላታለች። ቅድስት ይህን በመስማቷ ግራ እየተጋባች ቆይ እንዴት ሊሆን ይችላል ጋሼ ይህን ነገር እንዴት ሊያደርገው ቻለ እያለች ከራሷ ጋር ማውራት ጀምራለች። ሰራተኛ እኮ ነች እያለች ሰራተኝነቷን መጥፎ ተግባር አድርጋ የምትቆጥረው መሀሌት አሁንም በሰራተኝነቷ ልታሸማቅቃት ትሞክራለች። ሰርቶ ማደር ትልቅ እንደሆነ እሷ የማታውቀው ወንጀል እየሰሩና ክፉ ነገር እያደረጉ ገንዘብ ማግኘትን ብቻ የምታስበው መሀሌት ሰራተኝነትን እንዲዝቅ ያደረገችው መስሏት ነበረ። ቅድስት ግን ምንም አልመሰላትም። በሌላ በኩል መድበል የወንድሙን መጥፋት እጅግ በጣም አሳስቦታል። ሞገስን መድበል ሂጄ በቃ ፖሊስ ጣቢያ ማመልከት ይኖርብኛል ብሎ ወደ ፖሊስ ጣቢያ ያመራል። እሱንም ወደ ቤቱ እንዲሄድና ሉላን እንዲያገኛት ይነግረዋል። ሞገስም እሺ በቃ ብሎ ወደ ሉላ ይመለሳል። ነገር ግን ሉላ ጋር ተመልሶ የሰማው ነገር ጆሮን ጨው የሚያደርግ ነበር። ብሩክ ቤቱን እንዳልሸጠው እና መሐሌት ወረቀት ይዛ እንደመጣች ቅድስት ደውላ ትናቅረዋለች። ይህም በመስማቱ እጅግ በጣም ያዝናል። ቆይኔ እኮ ከላይ ከታች ብዬ ባለኝ በሌለኝ ገንዘብ እንዲሞላለት ብዬ ነበር ገንዘቤን የሰጠሁት፣ እንዴት እሱ ቤቱን ሳይሸጥ እኔን በጎን ይጎዳኛል? ይሄን ማመን በፍጹም ይከብዳል እያለ ከራሱ ጋር እያወራ ሉላ ምንድን ነው ትለዋለች። ውልሽ ቤቱን ብሩክ አልሸጠውም። በጣም ያሳዝናል፣ ይገርማል። ብሩክ በጣም እየተቀየረ ነው። እኔ እኮ በፊት በጣም አምነዋለሁ። ሳይነግረኝ ምንም ነገር የሚያደርግ አይመስለኝም ነበር። እኔ ሁሉን ነገሬን ሰጥቼው እሱ ግን ቤቱን እንዳልሸጠው ሰማው ይላታል። ታዲያ የተረጋጋችሁና አርቆ አሳቢ የሆነች ሉላ እባክህ ተረጋጋ፣ ያደረገበት ምክንያት ይኖረዋል። ቀድመህ እንደዚህ ማለት ግን አቁም ትለዋለች። እሱም አይ ተይ፣ በፍጹም ሉላ እንዲህ አትበይኝ ይላታል። ሉላ ግን አሁንም እባክህ ተረጋጋ፣ ተረጋግተህ ለመወሰን አትቸኩል ትለዋለች። በሀሳቧ ሊስማማ ባይፈልግም ሳይወድ በግዱ ዋጥ አድርጎ ዝም ይላል። መድበል ማመልከቻውን አስገብቶ ወደ ቤት ተመልሷል። ወደ ቤት ተመልሶም ግን የሰማው ነገር እጅግ በጣም የሚከብድ ነው። ምክንያቱም ቤቱን እንዳልሸጠውና መሃሌት ቤቱን እንደምትፈልገው መታ ወረቀት ሰታ እንደሄደች እነ ቅድስት ሊነግሩት እያኮበኮቡ ይገኛሉ። ነገር ግን ቅድስትና ዳጣ በፍርሃት ተውጠዋል። ምክንያቱም መድበል ይህን ከሰማ ምን እንደሚያደርጋት ያውቃሉና። በሌላ በኩል መሀሌት የተደገሰለትና አላወቀችም ተነስታ ነይ ስለተባለች ብቻ ወደ ዝና ጋ ታመራለች መቼም ዝና ሲሏት ልቧም ጡቷም አብሮ ነው የሚነጥረው ተነስታ ዝና ጋ ትሄዳለች ዝናን ስታገኘው ዝና እየጠጣና ተበሳጭቶ ነበር ምን ሆነሃል ብላ ትጠይቀዋለች አይ ምንም አልሆንኩም እና ታዲያ ምኑን የተበሳጨኸው ትለዋለች። ምንም እኔ ምንም የሆንኩት ነገር የለም እያለ የያዘውን መጠጥ ጎንጨት እያለ እሷም ዓይናኑ እየተመለከተች ሁኔታው ስላላማራት ቆይ ምንድን ነው የሆንከው ትለዋለች። ምንም አልሆንኩም። የት ነበርሽ ይላታል? እኔማ እነብሩክ ቤት ይቺ ነበር ትለዋለች። እኮ ምን ልትሰሪ እነብሩክ ቤትማ የሄድኩትኝ ወረቀቱን ልሰጣቸው ነው ትለዋለች። የምኑን ወረቀት? የቤቱን። ይህንን ሲሰማ ዝና ቤቱም ጆሮውም ሁሉ ነገሩ ድብልቅልቅ አለበት። ዞረበትም፣ ወደ እሷ ብድግ ብሎ ተጠጋ። ይህንን ስትመለከት እጅግ በፍርሃት ተዋጠች። ምክንያቱም የዝና ጉራ ከሴቶች ላይ ነው እና ዛሬም ጉራው ሊወጣባት ወደ እሷ ይጠጋል። ማሌትም አይኖቿ በፍርሃት እየተርገበገቡ ግንባሯ በላብ ጭፍ እያለ አይንን ትመለከተዋለች። ቆይ ምን አሁን ምን ሆነሃል? ዝና ቆይ ላስረዳ፣ እኔ እኮ ውጀ ወረቀት ብቻ ነው የሰጠው ሌላ ምንም ያደረኩት ነገር የለኝም ትለዋለች። ቆይ እንዴት ተደፋፍረሽ ይህን ታደርጋለሽ? ለዚህ እኮ ነው ደደ ድብነሽ አስተዋይ አይደለሽም እያልኩኝ የምናገረው አንቺ ግን ዛሬ ያነድድብነሽ አለቀቀሽም። ለዚህ እኮ ነው አንቺ ለስራ አትሆኚም የምለው እያለ እጆቹን ደፍሮ ወደ አንገቷ ይልከዋል። ታዲያ ወደ አንገቷ ሲልከውም እየተርበተበትች፣ ቆይ ዝና ቆይ ላስረዳ እባክህን እያለች ተማጽኖ ብታወጣም ዝና ግን የጭካኔን ጥንክ ከድሮም ጀምሮ ያውቃልና አሁንም ቢሆን ሊያንቃት እጁን ወደ አንገቱ ጠበቅ አድርጎ ያዛት። አይኗ ፈጠጠ። የምትናገረውም ጠፋባት። ወደ ሞት አፋፍም ይዟት እየሄደ ነበረ። ስልም ስልምም እያለች ነበር። እውን ሞታ ይሆን? በሌላ በኩል ደግሞ እዚህ ጋር የሚፈልጋት ሌላ ሰው አለ። እሱም የብሮክ ወንድም የሆነው መድቨል ነው። መድቨል የእሷን ቤት ታውቂዋለች ወይ ብሎ ዳጣን ተነሽ ውሰጂኝ እያላትም ነበር። ዳጣን በድንጋጤ እየተርበተበተች በቃ ይሄ ቤት ቀውጢ ሊፈላ ነው፣ ቆይ ያሳይሃለው በቃ ትለዋለች። ተነስተውም ወደ ውጭ ወጥተዋል። እውነት መድበል ሳያገኛት ዝና ገሏት ይሆን ወይንስ? በቀጣይ ክፍሉ የምንመለከተው ይሆናል። ታዲያ እናንተም ሁል ጊዜ የምንጭናቸው አዝናኝ የሆኑ ድራማዎች ወደ እናንተ እንዲደርሱ ላይክ እና ሰብስክራይ በማድረግ የደውል ምልክቷን በመጫን የሁል ጊዜ ቤተሰቦቻችን እንድትሆኑ በትትና እጠይቃለሁ። ሰላም ያለንበት የምድር ዳርቻ